ሰላምና ጤናን ፍቅርን በረከትን ያደለልን ክብሯትና ክብራ ሣድስ ቤተሰቦቻችን እንደምን አላችሁ? ዛሬ አጭር አጭር አራት አስገራሚ መረጃዎችን ይዤላቸዋለሁ። የመጀመሪያው የዶክተር ሙሉን ኢንተርቪው ያደረኩበት ቃለ መጠይቅ ያደረኩበት ነው። በፊታችን ላይ ከግንባራችን ማለትም ከአይናችንና ከአይናችን መካከል ካለው የግንባራችን ክፍል አንስቶ በአፍንጫችን ቀኝና ግራ አካባቢ ላይ የሚዘረጋ ደንጀር ትራያንግል ኦፍ ደ ፌስ ወይም ደግሞ ትራያንግል ኦፍ ዴይዝ ይሉታል። የሞት ትራያንግል በሚል ሳይንቲስቶች የሚጠሩት ይሄ ቦታ ለምንድን ነው የሞት ትራያንግል የተባለው? በጣም የሚገርማችሁ በጣም ብዙ ሰዎች በማወቅም ባለማወቅም አፍንጫቸውን ሲበሱ፣ ሌሎችንም ነገሮች ሲያደርጉ፣ እዚያ አካባቢ ላይ በጣም አደገኛ ነገር እንዳለ ረስተውታል። ይህን ነገር መንፈሳዊ ዓለም ላይ በማይክሮቺፕ የሚቀበርበት እዚህ ቦታ ላይ በጣም ብዙ ዲዛይኖች የሚሰሩበት ቦታ ነው። ይህንን መንፈሳዊ አንድምታውን ጠቁማቸዋለሁ። ከዛ በፊት ግን ይሄ ዴንጀር ትራያንግል ኦፍ ደ ፌስ ትራያንግል ኦፍ ዴይዝ በሚል የሚታወቀው የሞት ትራያንግል በሚባል የሚታወቀው ቦታ ተመልክቶ የሳይንስ ባለሙያ ጋብዣላቸዋለሁ። እሱን ፕሮግራም ትሰማላችሁ። ሁለተኛው መረጃችን የፕሬዚዳንት ዶናልድ ትራምፕን ተመልክቶ ከፍተኛ ተቃውሞ አሜሪካ ውስጥ እንግዲህ ትራምፕ ወደ ስልጣን ከመጣ በኋላ እንደዚህ አይነት ተቃውሞ አይታ አያቅም። በማንኛውም የአሜሪካ ግዙፍ ከተሞች በጠቅላላ ዶናልድ ትራምፕን የተቃወመ ሰላማዊ ሰልፍ ተደርጓል፣ እየተደረገ ይገኛል። ይህንም በተመለከተ መረጃ አካፍላችኋለሁ። ሌላኛው ኬንያ ኢትዮጵያን ወክና ወክላ ወይም ኢትዮጵያ ኢትዮጵያ ወግና ፌስቡክን ልትከስ ነው። ምንድነው ምክንያቱ የሚለውን በዚህ ፕሮግራሜ ላይ ያሳያችኋለሁ። አራተኛው መረጃ እንደዚሁ አጭር መረጃ ነው። ከሰሞኑ እንደሰማችሁት እንግዲህ አሜሪካ በተለያዩ ሀገራት ላይ ታሪፍ ጭማሪ አድርጋለች። ኢትዮጵያን ተመልክቶ 10 በመቶ ጭማሪ ተደርጓል። ይሄ ጉዳይ እንግዲህ በደንብ በደንብ ቤተሰቦች የመመልከት ያለባችሁ ነገር ከኢትዮጵያ ወደ አሜሪካ የሚላኩ በጣም ብዙ እቃዎች አሉ ለምሳሌ ከነዚህ መካከል አልባሳት ባህላዊ ልብሶች ኢትዮጵያ በጣም ብዙ ባህላዊ ልብሶች የአበሻ ልብሶች ኢትዮጵያ ትልካለች ወይም ኢትዮጵያውያን እዛ ያሉ ኢትዮጵያውያን በብዛት ይገዛሉ እንደገናም ደግሞ ቡናና መሰል ምርቶችም ኢትዮጵያ ትልካለች ኢትዮጵያውያን በሉ እንግዲህ ያው ፖለቲከኛውን ድርሱት እዚህ ጋር ነባራዊ ማህበረሰብ አለ ፖለቲከኛው ሳይሆን ማህበረሰቡ አለ ገበሬው አለ ሌላውም የባህላዊ ልብስ አምራቾ አሉ ሌሎችም አሉ። እንግዲህ እንደምታውቁት የአገዋን ተመልክቶ ኢትዮጵያ ከአገዋ ከተሰረዘች በኋላ በምትልካቸው ምርቶች ላይ ቋሚውን ቀረጥ ተጭኖባት ወይም ታክስ ተጭኖባት ታስገባለች። ነገር ግን አሁን አስር በመቶ ነው የተጫነባት ማለት ነው። ይሄን በተመለከተ የኢትዮጵያ መንግስት ለእኛ ጥሩ ዜና ነው ብለዋል። ምን ማለት ነው? እንዴት መጨመር እዚህ ላይ ባለው ታሪፍ ላይ ታሪፍ ጨምሮ መሄድ፣ እንዴት የኢትዮጵያ ኢኮኖሚስቶች ለኢትዮጵያ ጥሩ ነው የሚለውን ዜና እንዴት ሊያሰሙ ቻሉ የሚለውን ባለሙያ የተጋበዘበት ፕሮግራም ትሰማላችሁ። በጣም ጠቃሚ መረጃዎች ይዘናሉ። ውድ ቤተሰቦቼ፣ እንግዲህ የማንኛውም መልኩ ሀገራችንን ኢትዮጵያን በሚጠቅም መልኩ የሚደረጉ ዝግጅቶቻችንና መረጃዎቻችን ይደመጣሉ። ዛሬም ወደ መጀመሪያው መረጃ ልውሰዳችሁ። ዶክተር ሙሉ ጋር ያደረግነው ቆይታ ነው። ሶስት ትራያንግል፣ የሶስት ማዕዘን ቅርጽ ያለው የፊታችን አቅጣጫ ላይ ያለ ዝ ትራያንግል ኦፍ ዴይዝ የሚባል ወይም የሞት ትራያንግል የሚባለውን ይህን ስፍራ በተመለከተ መረጃውን ስሙት። ከዛ ወደ ሌሎቹ መረጃዎች እናልፋለን። እውቀት ታላቁ እግዚአብሔርን ታከብራለች። ዶክተር ሙሉ ከኛ ጋር ቆይታ ስለምታደርግ እግዚአብሔር አክብር ልማር ትወዳለች። አመሰግናለሁ። አሁን እዚህ አካባቢ ላይ እንምጣና ቺፊታችን ላይ ብዙ ሰዎች ፒርሲንግ ይሄ መበሳት የሚደረጉ አጓጉል ጌጣጌጦች ብዙ አደጋ ይዘው እየመጡ ነው። ከዚህ ቀደም አንድ ፕሮግራም ላይ ሰርቼዋለሁ። አንዲት ሕፃን ልጅ ጆሮዋን እየበሷት እያለ ኮላፕስ አድርጋ ትሞታለች። እና ያ የምትሞትበት ሪዝን እንግዲህ ያው ፒርሲንግ እስከ ዴዝ ድረስ እንዴት ሊወስድ እንደሚችል ሃርት አታክ እንዴት ሊፈጥር እንደሚችል ብዙ ነገር ጥናቶች የሚያሳዩትን ሳቀርበው ነበር። ከሱ መካከል አንዱ በደንብ እንደወራው የምንፈልገው ዴዝ ትራያንግል የሚባል ወይም ደንጀር ኦፍ ዘ ትራያንግል የሚባል ሶስት ማዕዘን ከዚህ ከግንባር ጉንጭ ወደ ጉንጭ አቅጣጫ የምትለካ የሶስት ማዕዘን ስፍራ አለ። ይህ ስፍራ የዴስ ትራያንግል ወይም የሞት የፊታችን ትራያንግል ያለበት እስከ ሞት ድረስ ሊወስድ ይችላል። ይህ ቦታ ተብሎ ይባላል። አንተ ከጥርስ ሕክምና ከፊትም ካለው ትራይጅ ምን አነርፉን ምንንም በደንብ አድርገህ ጠቅሰት ነግረ እንችላለን። እና ይሄንን ነገር እስቲ አብራራልን ምን ማለት ነው የሚለውን ነገር እዛ ወደ መጨረሻው እመጣለሁ። እሺ። እሺ እንግዲህ ህክምናው ሰው ልጅን በ11 ሲስተሞች ነው የሚከፍለው። 11 ሲስተም አለ። የምግብ መፍጨት ዳይጀስቲቭ ሲስተም አንድ፣ የመተንፈስ ሁለት፣ የነርቭ ሶስት እያለን ስሜት 11 ሲስተም አለ። ይህንን ሳይዛባ ሰውነታችን ውስጥ አንዷ ከአንዷ ሳትበላሽ ማቆየት የእግዚአብሔርን ትልቅነት የምናውቅበት ነው። በነገራችን ላይ ህክምና እኔ እንዲያውም አሁን ማንሳት አልተፈል አልፈለኩም እንጂ ጉበት ገና ህፃን ልጅ በማህፀን ውስጥ እያለ በሁለተኛው ወር ላይ የሚሰራው ስራ ተጠንቶ ነው የአሜሪካ አሜሪካ ሚሊተሪ ሲስተም የተሰራ ገና በማፀን ላይ እያለ። ወደኛው ስንመጣ ይሄ ኤሪያ በጣም ከባድ ኤሪያ ነው። ከነርቮቻችንም ትልቁ ነርቭ ክራኒያል ነርቮች ያሉበት ነው። ይሄ በዚህ ሳይድ በዚህ ሳይድ ያሉበት ነው። ኤሪያ ነው። ትልልቅ ነርቮች ወደ አይምሮ የሚወጡበትና የሚወርዱበት ነው። በነገራችን ላይ ሰውን አይመከርም እንጂ አልነግረው ምንም፣ ለሐኪሞች ብቻ ነው የሚነገረው። በትንሽ ምት መግደል የሚቻልበት ቦታ አለ። ነርቨስ ኤሪያዎቹ፣ ነርቮቹ፣ አርተሪዎቹ፣ ቬኖቹ የሚወጡበት የሚወርዱበት ትንሽ ይባ ፓርት ማለት ነው ወደዚህ ጋር ስንመጣ ወደ ፊታችን ስንመጣ፣ እዚህ ውስጥ ብዙ አጥንቶች አሉ። በነገራችን ላይ በ2D ስለምናየው ነው እንጂ በ3D ስናየው ከፍተን ስናየው ብዙ ጥልቅ ነገሮች አሉት እዚህ ውስጥ ይሄ ዴዝ ዞን መንካት፣ እዚህ ሳይነስ አለ። ከሱ በላይ እ የጥርሳችን የተሸከመው ማክሲላሪ ቦን የሚባለው አለ። እዚህ ዛጎማቲክ ቦን የሚባል አለ። ሌላ ቦን አለ። ብዙ ነገሮች አሉ እዚህ ኤሪያ ላይ፣ እዚህ ኤሪያ ላይ የሆነች ነገር ነካ ስታደረግ እነዚህ ነርቮች ኢሚዲየትሊ ነው ለብሬን መልእክት የሚያስተላልፉት። ሌሎቹ ከስፓይናል ኮርድ ወስደው ነው። ስፓይናል ኮርድ አንዳንዴ እራሱ መልስ ይሰጣል፣ የተቀበለውን ነገር መልሶ በኋላ ነው ለብሬን ሪፖርት የሚያደርገው። እዚህ ያ ግን ዳይሬክት ነው፣ ሪፖርት አይደለም ዳይሬክት ኮኔክሽን ነው ያለው። አክሽን የሚወሰደው ዳይሬክት ነው። ቦዲ ሁልጊዜም እራሱን መጠበቅ ይፈልጋል። ምንም ስታረግ አክሽን ይወስዳል፣ ማይሆን ነገር ስታረግ ይወስዳል። አሁን ምንድነው የዚህ የኢሚዩን ሲስተማችን ዲፌንስ ሲስተማችን አንድች ነገር ማያውቃት ነገር ሲገባ የተለያዩ የነጭ ደም ሴል አይነቶች አንድ አይደለም፣ ቲ ሴል፣ ቢ ሴል ብዙ አይነት ናቸው። መተው ነው የሚወሩት ብዙ። አንዷ ሲስተም ነችች። እዚህ ጋም የሆነ ነገር ስታደርግ ለዛ ሪአክሽን ሲሄድ ዲስ ድረስ ያደርሳል ሳይነስ ኤሪያ ላይ አሁን ለጥርስ ሕክምና እኛ ሳይነስ ሄራሊ ጥንቃቄ ይደረጋል። በነገራችን ላይ የእኛን ሀገር ሕክምና አንድ ቀን ማውራት ይፈልጋል። ሎት ኦፍ አሉት የምናውቀው ታሪኮች አሉ። ሕክምና ሰርቪስ ነው ቢዝነስ ሰርቪስ ማገልገል በነጻ የምታገለግልበት ነው። መሀላ የታመመ ሰውን በነፃ የማከብ ግዴታ ነው፣ መብት አይደለም። እኛ ሀገር ግን እንደዛ ነው ወይ ያለ? ገና ስትሄድ አንተ በማጣጣር ላይ ያለ ካርድ እኮ ትጠይቃለህ። ይህ ምን ማለት ነው? የሌለ ማለት ነው። ስለዚህ እኔ አንድ ቀን የምናነሳው ይሆናል፣ ጊዜ ካለን። ግን ይሄ በጣም ከባድ ኤሪያ ነው፣ በጣም ስሜት ሴንስ ስሜት ኦርጋኖቻችን አምስቱ አሉት። እዚህ ጋር አሉ። እስኪ ኢሚዲየትሊ አክሽን ከወሰርክበት ቶሎ የሚሰራው እዚህ ጋር ነው። ምክንያቱም የብለድ ቬሴሎቹ እዚህ ጋር ያሉት በጣም ብዙ ናቸው፣ በጣም ብዙ ናቸው። ባይዘው በጣም ጥቃቅን ሆነው ኤሪያውን እንዳለ ወረውት ነው ያሉት። ቆዳችን በየ ሶስት አራት ወር ውስጥ ሌላ ነው፣ ይቀየራል። እኛ ስንነካው ባይዘው እግዚአብሔር ሲሰራ ስህተት የለውም። እኔ ባዚ አንድ እዚች ጋር ነገር ሰው ሲፈጠር ሰባት አመት ከሁለት ወር ከምናምን ፐርፌክት ሁማን ቢንግ ሆኖ እላይ ነበረ። ፐርፌክት ባዚ እሱን እዚህ ምድር ላይ የደገመው አንድ ሰው ብቻ ነው። ከዛ ደግሞ በጸጋ እሱን የደገመችው ቅድስት ድንግል ማርያም ብቻ ሁለት። እኛ ነን ፐርፌክት ሁማን ቢንጎች ይሄንን ፐርፌክት ሁማን ቢንግ አንተ በትንሹ አውቀት አናገዋለሁ ስትል ሪቬንጁ ከባድ ባይ ቦዲ የሚወስድብህ ሪአክሽን አንተ ለሰጠው አክሽን ከባድ ትንሽ አይደለም። ብዙ ጊዜ ህመሞቻችን በራሳችን ጠርተን ያመጣናቸው ናቸው። ስፒሪቹዋሊም እናመጣለን ሳይኮሎጂካሊ እና አሁን ዊቹ ሲፈታ አንሰው ጤነኛ ሲል እኛ የምንለው ፊዚካል አይደለም። ስፕሪቹዋል ጤነኛ ነው ወይ? ባይ ዘ ዌይ፣ በደብሊው ኤች ኦ አፈታት አንድ ሰው ጤነኛ ለመሆን ለምን ድንጋይ እንጨት፣ ቅጠል አይሆንም አምላክ ብሎ ማመን አለበት። ምክንያቱም ደካማ ስለሆነ በሱ ላይ መደገፍ ስላለበት፣ ስፕሪቹዋሊ ሜንታሊ፣ ኢንቫይሮንመንታሊ፣ ኢኮኖሚካሊ ይሄ ሰው ጤነኛ ነው ወይ ይባላል። ይህን ሲሆን ነው ሰው ጤነኛ የሚባለው። እንደውም ተውና ስፕሪቹዋል የጤነኛ ሰው ብንፈልግ ለማግኘት አንቸገርም፣ አሁን አንቸገርም። ስለዚህ የስፕሪቹዋል በሽተኛ መሆን የሌሎቹ በሽተኛ ሙሉ ለሙሉ በሽተኛ ይሄ ዴስ ትራያንግል አንተ አሁን ዶክተር ብለን እናሳየው። በጣም ሳይንስ ሳይንሶች ያሉበት ሳይንሶች ያሉበት ብዙ የደም ቧንቧዎች አደገኛ አደገኛ ኢንስፓያቶሪ ኤሪያው አለ አፍንጫና አፍ የሚገናኙበት ፋርኒክስ አለ። እሱ ጋ በዚህ ጋር ሄደው ነው የሚገናኙት። እዛች ሰዎች ምግብ ሲበሉ ጠብታኮ ወደ ትራኪያ ወደ መተንፈሻ ከገባችኮ ሕይወት ቆመ። ስንነካካ ሰሪሆኑ ማወቅ አለብን። እግዚአብሔር ያንን ያደረገበትን ሪዝን እና ፋብሪካ ምርቶች አይደለንም እኛ የእግዚአብሔር ምርቶች ነን። የእግዚአብሔር ምርትን በእግዚአብሔር ቋንቋ ነው በእግዚአብሔር ፓስወርድ ነው የምታናገረው እዚህ ቦታ ላይ። ስለዚህ ጥንቃቄ ማድረግ ያለባችሁን ዶክተር የነገራችሁን አምሳ ብጉር ብጉር ብጉር ኖሮ ብጉር እንደዚህ አድርጋ ታፈርጠዋለች

ሰው ጥንቃቄ ማድረግ ያለባችሁን ነገር አሁን የአፍንጫ መበሳት ለምሳሌ አዎ ይሄ ኤሪያ ላይ ነው የሚደረገው የምታገኘው ቤኔፊት የምታጣው ሚሊዮን ጊዜ ይጥፍ ነው ምታገኘው ቤኔፊት ምንድን ነው ምንድን ነው ይሄ ሲያጌጡ እንትሊ ነው የሚባለው ሲያጌጡ ይመላለች በቃ ምንድን ነው የምታገኝ እንደገና ደግሞ ማጌጥ ልኩን ሲያልፍ ምንዝርና ዋው ማጌጥ ልኩን ሲያልፍ ምንዝርና እንግዲህ ውድ ቤተሰቦቼ ቀደም ብላችሁ ከዶክተር ሙሉ ጋር የተደረገውን ቃለ መጠይቅ ሰምታችኋል። በጣም ጠቃሚ መረጃ እንዳገኛችሁበት እርግጠኛ ነኝ። ወደ ሌሎቹ መረጃዎች በአጭሩ ልለፍላችሁ። እንግዲህ በአሜሪካን ሀገር በተለያዩ ዋና ዋና ከተሞች ጸረ- ትራምፕ የተቃውሞ ሰልፍ እየተካሄደ ይገኛል። በጣም ታይቶ ትራምፕ በዘመኑ አይቱት የማያውቀው አይነት ተቃውሞ ነው። ዶናልድ ትራምፕ እንግዲህ በጥር ወር መንበረ ስልጣኑ ከተረከበ ወዲህ ትልቅ ነው የተባለ ተቃውሞ ሰልፍ ነው። በአሜሪካን ሀገር በሚገኙ ዋና ዋና ከተሞች እየተካሄደ የሚገኘው የእጃችሁን አንሱ የሚል ተቃውሞ መሪዎች በሀምሳ የአሜሪካ ግዛቶች በሚገኙ በ1200 አካባቢዎች ነው ሰልፎቹን ለማድረግ አስበው የነበረው። ከዛ በቦስተን፣ ቺካጎ፣ ሎስ አንጀለስ፣ ኒውዮርክ፣ ዋሽንግተን ዲሲ ጨምሮ በሌሎችም ከተሞች እንግዲህ በሺዎች የሚቆጠሩ ሰዎች ትላንት ቅዳሜ ዕለት በተቃውሞ ሰልፎቹ ላይ ተሳትፈዋል። በተቃዋሚዎቹ እንግዲህ ትራምፕ ማህበራዊ እስከ ኢኮኖሚያዊ ጉዳዮች በሚያራምዱት አጀንዳ ላይ ያላቸውን ቅሬታ አንስተዋል። ትራምፕ አብዛኛው በዓለም አቀፍ ደረጃ ላይ ታሪፍ እንደሚጥሉ ካሳወቁ ከጥቂት ቀናት በኋላ በለንደን በፓሪስና በርሊን ጨምሮ ከአሜሪካ ውጭ ሰልፎች እንደተካሄዱ ይታወቃል። እና በብዙ መልኩ እንደዚህ አይነት ሰልፍ ሲካሄድ ብዙም የተለመደ አይደለም። ነገር ግን ይሄ ስቅስቅ ብሎ ሰው ወጥቶ ነው ሰላማዊ ሰልፍ እያደረገ ያለው። ሰሞኑ ትራምፕ እያደረገ ባለው ነገሮች ላይ በጠቅላላ እጅግ በጣም ብስጭት የተሰማው የአሜሪካ ማህበረሰብ ነገሮች አስጊ ደረጃ ላይ እየሄዱበት እንዳለ የሚያሳይ ነው ማለት ነው። ስለዚህም ይህንን በተመለከተ በየስፍራው ላይ እየታየ ያለ አንድምታ የፈጠረ እንደሆነ ማየት ይቻላል ማለት ነው። ሌላኛው መረጃ፣ ሶስተኛው መረጃ ኬንያ ከፍተኛ ፍርድ ቤቷ ማለት ነው ኢትዮጵያን ወክሎ ወይም ለኢትዮጵያ ወግኖ ፌስቡክን እየከሰሰ ሊከስ መዘጋጀቱን ነው ሰሞኑ የሰማ ነው። የኬንያ ከፍተኛ ፍርድ ቤት እንደ አውሮፓውያን ዘመን አቆጣጠር ከ2020 ጀምሮ ኢትዮጵያ ላይ የዘር ጥቃትና የግድያ እንዲፈጠር ምክንያት ሆኗል፣ በሚል ሜታ የሚባለው ወይም ደግሞ የፌስቡክ ባለቤት ተቋም ይህንን በተመለከተ ሰርቷል። ኢትዮጵያ ላይ ብዙ ሰዎች እንዲሞቱ ፌስቡክ የሰራው ስራ ቀላል አይደለም በሚል ክስ ለማሰማት ይህንንም ለማገናዘብ ስልጣን እንዳለው የኬንያ ከፍተኛ ፍርድ ቤት ይሄን በተመለከተ ውሳኔ ወስኗል። ሶ ፌስቡክን ለመክሰስ ማለት ነው የአምነስቲ ኢንተርናሽናል ጥናት ከዚህ ጋር እንዳረጋገጠው የፌስቡክ አልጎሪዝሙ በተለይ በኢትዮጵያ በባለፉት ከ2020 ጀምሮ እስካሁን ባሉ ግጭቶች ላይ በጣም ብዙ መድረኮችን በማመቻቸት ብዙ ሰዎች እንዲገዳደሉ የዘር እና ጥላቻ ላይ መሰረት ያደረጉ ነገሮች እንዲራመዱ ብዙ እንደሰራም ታውቋል። እንግዲህ አምነስቲ ኢንተርናሽናል በስትራቴጂክ ሙግቱ አንድ ኃላፊ የሆኑት ሰው ማንዲ ሙዳርኪዋ የሚባሉት ሰው ይህንን ተመልክቶ ሲናገሩ የዛሬው ውሳኔ በጣም ትልልቅ የቴክኖሎጂ ኩባንያዎችን ለሰማዊ መብት ረገጣ አስተዋጽኦ በማድረጋቸው ተጠያቂ ለማድረግ አወንታዊ እርምጃ ይሰጣል በሚል በግልጽ እዛ ላይ እንዳሰፈሩ ታያላችሁ። ለፍትህ መንገድ የሚከፈል ማናቸውም ነገሮችን እንከፍላለን በሚል የገለጹበትን ሀሳብ ትሰማላችሁ። እንግዲህ በአምነስቲ ኢንተርናሽናል የስትራቴጂክ ሙግት ኃላፊው ማንዲ ሙዳርኪዋ በብዙ ሀገር ውስጥ የሚፈጸሙ የድርጅት በድርጅት ስፖንሰር የሚደረጉ ወይም ደግሞ የሰብአዊ መብት ረገጣዎችን የሚደግፉ ተቋማት አሉ። ከነዚህ መካከል አንዱ ሜታ በእንዝላልነት ይሄን ነገር እንዳደረገው እንደገናም፣ በከፊል እንደ ሜታ ያሉ ኩባንያዎች የአገልግሎት ውላቸውን በመጠቀም የፍርድ ቤት ውሏቸውን ለብዙ ተጎጂዎች መድረስ አልቻሉም። አቅም ግን ነበራቸው። ይሄን የማድረግ ኢትዮጵያ ውስጥ በተለይ ብዙ ሞት እንዲከሰት ከማድረግ የዘለለ በጣም ብዙ ነገሮችን መፍትሔ ማምጣት የሚችለው የተቋም ብዙ ነገሮችን ሊሰራ አልቻለም በሚል መክሰስ እንደሚፈልጉ ተናግረውታል። እንግዲህ ይህም በተመለከተ ፌስቡክ በጣም ብዙ የጥላቻ እና መሰል ጉዳዮች ሲከናወኑ በኢትዮጵያ ውስጥ ዝም ብለዋል ወይም ደግሞ እያወቀ አልፎታል በሚል ነው ክሱን መመስረት የሚፈልጉት። እንግዲህ የአምነስቲ ኢንተርናሽናል ግሎባል ዊትነስ በተባለ አንቀጽ 19 በተቀመጠ ህግ የኬንያ ሰብአዊ መብት ኮሚሽን የኬንያ ብሔራዊ ውህደት እንዳም ጥምረት ኮሚሽን እና ሌሎችም ጉዳዩን በሚመለከታቸው አካላት በተቀላቀሉት ዋና ዋና የሰብአዊ መብት ድርጅቶች የተደገፈና እየተደገፈም የነበረ ስራን እንደሰራም ጭምር ተናግሯል ስለዚህ ይሄ ጉዳይ ሲከናወን የኬንያ ውስጥ በተለይ ያው እንደሚታወቀው ፌስቡክም ሌሎችም ዩቲብንም ጨምሮ ቢሮዎቻቸውን ኬንያ ውስጥ እንደሚያስቀምጡ ይታወቃል። ስለዚህ የኬንያ ፍርድ ቤቶች በዚህ ዙሪያ ላይ ክስ መመስረት የሚፈልጉት ጉዳዩ ከራሳቸውም መንግስታዊ አካላት ጋር የተያያዙ እንደገናም ይሄን ጉዳይ በሚመለከታቸው ኬንያውያን ይህን ጉዳይ ሆን ብሎ በማለፍ የተሰሩ ስራዎች እንዳሉ የኬንያ መንግስት ስለሚያምንም ጭምር እንደሆነ እናያለን። የኬንያ ፍርድ ቤቶች ቀደም ሲል የቀድሞ የፌስቡክ ይዘት አወያዮች ወይም ደግሞ መተግበሪያዎች ላይ ሜታ በህገ ወጥ መንገድ ከስራ ተባረዋል በሚል ክስ የተመሰረተባቸው ሰዎችንም ጭምር እዚህ ውስጥ እንዳካተተ ማየት ተችሏል ማለት ነው። ስለዚህ የኬንያ መንግስት ፍርድ ቤቱ ኢትዮጵያን ወክሎ ፌስቡክ ባለቤት ወይም ሜታ የሚባለውን ተቋም በኢትዮጵያ ላይ እንዲሁም በሌሎችም አገራት ላይ ጭምር የተከሰቱ በተለይ ዘር ማጥፋት ላይ ወይም ደግሞ ተያያዥ ወንጀሎች ላይ ተብለው የተከሰሱ ክሶች እርስ በርስ በሚደረጉ ግድያዎችና ሞቶች ላይ ፌስቡክን ተጠቅመጡ ብዙ ሰርተዋል፣ ሰዎች ቀስቃሾች ይህን ነገር ፌስቡክ ማዳን ሲችል ማዳን አልቻለም በሚል የተቀመጠውን ነገር ተመልክቶ ክስ ለመስረት ያለውን ሀሳብ ወይም ደግሞ እቅዱን ወይም ዝግጅቱን መግለጹን ከሰሞኑ ሰምተናል። ወደ አራተኛው መረጃ ያለፍላቸው 10 ፐርሰንት ታሪፍ በኢትዮጵያ ላይ ተጭኗል ፣ ግን ለኢትዮጵያ መልካም ዜና ነው ማለት ምን ማለት ነው የሚለውን በባለሙያዎች እይታ ያለውን መረጃ ቀጥዬ ላካፍላችሁ። እውቀት ታላቁ እግዚአብሔርን ታከብራለች። ዶናልድ ትራምፕ ኢትዮጵያን ጨምሮ ወደ አሜሪካ ምርቶቻቸውን በሚልኩ 100 ሀገራት ላይ ታሪፍ ጥለዋል። በኢትዮጵያ ላይ የተጣለው ታሪፍ 10 በመቶ እንደሆነ በጉዳዩ ዙሪያ መረጃውን ያወጣው ፎርብስ ጽፏል። በዚሁ መሰረት ከፊታችን ቅዳሜ አንስቶ ወደ አሜሪካ በሚላኩ የኢትዮጵያ ምርቶች ላይ ታሪፉ ተግባራዊ መሆን ይጀምራል ብለዋል። ኢትዮጵያ በዋናነት ቡናና የጨርቃጨርቅ ምርቶችን ወደ አሜሪካ ገበያ እንደምትልክ ይታወቃል። ባለፈው የፈረንጆች ዓመት እነዚህኑ ምርቶች ወደ አሜሪካ ልካ ከ460 ሚሊዮን ዶላር በላይ ገቢ ማግኘቷን በጊዜው የወጡ መረጃዎች አሳይተዋል። በቀዳሚው ዓመት ያገኘችው ገቢ ወደ 490 ሚሊዮን ዶላር ነበር። ኢትዮጵያ ቀደም ብላ አሜሪካ ከሰሃራ በስተደቡብ ላሉ የአፍሪካ ሀገራት ከሰጠችው የቀረጥ ነፃ ዕድል ወይም አግዋ መታገዳዋ ይታወሳል። እስከምትታገድ ድረስ ይህንኑ ዕድል በመጠቀም በአብዛኛው የጨርቃጨርቅ ምርቶችን ትልክ ነበር። ትራምፕ በኢትዮጵያ ላይ የጣሉት የ10 በመቶ ታሪፍ በሁሉም ሀገራት ላይ የጣሉት የታሪፍ መነሻ ወይም ቤዝላይን ታሪፍ እንደሆነ ተመልክቷል። ለመሆኑ የተጣለው ታሪፍ ኢትዮጵያ ወደ አሜሪካ በምትልካቸው ምርቶች ላይ ምን ተጽዕኖ አለው? በጎ ጎንስ ያመጣ ይሆን? ሐሳባቸውን የጠየቅናቸው የምጣኔ ሀብት ባለሙያው አቶ ክቡር ገና እንደሚሉት የተጣለው ታሪፍ ወደ አሜሪካ የሚገቡ የኢትዮጵያ ምርቶች የመሸጫ ዋጋ ከፍ እንዲል ማድረጉ አይቀርም። የምርቶቹ ዋጋ መጨመር ደግሞ ፍላጎቱን ሊቀንሰው ይችላል። ይሄ የኢትዮጵያን የመሸጫ ዋጋ ከፍ እንዲያደርገው ያደርጋል። ወደ አሜሪካን ሀገር ኢምፖርት ለሚያደርጉ አሜሪካን ሀገር የኢትዮጵያ ምርት የሚገዙ ደንበኞች ዋጋው ከፍ ስለሚል ድሮ በሚገዙት መጠን ላይገዙ ይችላሉ። ለዛ ነው እንግዲህ ወደ እኛ ጋር ሲመጣ የንግዱን እንቅስቃሴ በመጠኑም ቢሆን ይጎደዋል ተብሎ ይገመታል። በታሪፉ ምክንያት ለምርቶቹ ያለው ፍላጎት ሊቀንስ ይችላል የሚለው እሳቤ እንዳለ ሆነው የተጣለው ታሪፍ አስር በመቶ መሆኑ በራሱ ለኢትዮጵያ አዎንታዊ ጎን እንደሚኖረው አቶ ክቡር ተናግረዋል። እንደሳቸው አባባል ከፍ ያለ ታሪፍ በምርቶቻቸው ላይ የተጣለባቸው ሀገራት የመሸጫ ዋጋቸውንም ከፍ ማድረጋቸው አይቀርም። አነስተኛ ታሪፍ በምርቶቿ ላይ የተጣለባት ኢትዮጵያ ግን የመሸጫ ዋጋዋን በእነሱ ልክ ልታደርግ ስለማትችል የተሻለ ገበያ ይኖራታል ብለዋል። ከሌሎች ሀገሮች ጋር ከሚመጡ ወይም ደግሞ ከተሰጡት ታሪፎች ጋር መወዳደሩ አይቀርም። አነስ ያለ ታሪፍ ያለው የተሻለ ገበያ ሊያገኝ ይችላል። ግን ለማንኛውም የቡናም የቴክስታይሉን፣ በተለይ የቴክስታይሉ ዋጋ የተሻለ ገበያ ሊያገኝ ይችላል። ቪየትናምና ባንግላዴሽ ናቸው መሰለኝ ትልልቅ ኤክስፖርተሮች፣ የነሱ ታሪፍ ደግሞ ጨምሯል። ስለዚህ ድል ሊከፍት ይችል ይሆናል ለኢትዮጵያ የቴክስታይል ኢንዱስትሪ ግን ይህም አውቶማቲክ አይደለም ማለት ነው። በዋጋ መጨመር ምክንያት የሚመጣ የፍላጎት መቀነስ ወደ አሜሪካ የሚላኩ ምርቶች መጠን እንዲቀንስ ሊያደርግ ይችላል ይሄ ደግሞ በኢትዮጵያ የሚገኙና አምርተው ወደ አሜሪካ የሚልኩ ድርጅቶችን በመጠኑም ቢሆን መጉዳቱ አይቀርም ብለዋል አቶ ክቡር። እንግዲህ ኤክስፖርት የሚደረገው ከቀነሰ እዚህም ሀገር አንድ ችግር ያመጣል ተብሎ ነው የሚገመተው። ይሄም ኤክስፖርት የሚያደርጉትን ወይም ደግሞ የሚያመርቱትን በመጠኑም ቢሆን ይጎዳል። ከሰሃራ በስተደቡብ ላሉ ሀገራት አሜሪካ ከሰጠችው የቀረጥ ነጻ ዕድል አግዋ ቀደም ብላ የታገደችው ኢትዮጵያ ምርቶቿን ቀረጥ እየከፈለች ወደዚያው ስትልክ መቆየቷን ያስታውሱት አቶ ክቡር በዚህ ላይ የአሁኑ የታሪፍ ጭማሪ ሲታክልበት ተጽዕኖ ማስከተሉ እንደማይቀር ጠቅሰዋል። የአግዋ ተጠቃሚ ነበር አንድ ወቅት፣ ከዛ ተጠቃሚነት ስንነሳ ወደ አሜሪካ ምልካቸው ምርቶች ኦሬዲ በዛን ጊዜ ዋጋቸው ጨምሮ ነው ያለው። አሁን ደግሞ የበለጠው ዋጋ ተጨምሮ ነው የሚመጣው ማለት ነው። በዚህ በታክሱ ምክንያት እሱም ሊጎዳ ይችላል። የታሪፍ ጭማሪው ኢትዮጵያ የፖሊሲ ለውጥ እንድታደርግ ምክንያት ሊሆን ይችላል ብለዋል የምጣኔ ሀብት ባለሙያው ከአሜሪካ ውጪ ሌላ ገበያ ለምርቶቻችን እንድንፈልግ ሊያደርገን ይችላል ነው የሚሉት። ይሄ ታሪፍ የፖሊሲ ለውጥ መጠየቁ አይቀርም። ከዩኤስ ገበያ ወደ ሌላ ገበያ ሊኬድ የሚቻልበትን ሌሎች ደንበኞች ሊገኙ የሚችሉበትን መፈለግ ያስፈልጋል። ፖሊሲውም ለዛ ድጋፍ የሚሰጥ መሆን አለበት። ምሳሌ አፍሪካን ስንወስድ ቡና ከሌላ ሀገር የሚገዙ የአፍሪካ ሀገራት የኢትዮጵያን ቡና ሊገዙ የሚችሉበትን ገበያ ሊያገኙ የሚችሉበትን የንግድ ስምምነት ሊፈራረሙ ከተቻለ ሊፈራረሙ የሚቻልበትን ሁኔታ ማመቻቸት አንዱ ፖሊሲ ለውጥ ይሆናል። የኢትዮጵያ መንግስትም በአሜሪካ የቀረበውን አዲሱን የታሪፍ አወቃቀር እንቀበላለን ማለቱን ካፒታል ጋዜጣ ዘግቧል። አወቃቀሩ የኢትዮጵያ ምርቶች ወደ አሜሪካ ገበያ ሲገቡ የሚጣልባቸውን ታሪፍ 10 በመቶ ብቻ በማድረግ ተወዳዳሪነታቸውን ያሳድጋል ነው ያለው መንግስት። ውሳኔው በሁለቱ ሀገራት መካከል ያለውን የንግድ ግንኙነት ለማጠናከርና የኢትዮጵያን ኤክስፖርት ለማሳደግም ወሳኝ እርምጃ እንደሆነ ጠቅሷል።